ኳል ለመላእኩ ለቅዱስ ዑራኤል ወርሃዊ በዓል በሰላም አደረሳቸው አደረሰን። ዑራኤል የሚለው ስም ዑር እና ኤል ከሚሉ ሁለት ቃላት የተመሰረተ ስም ነው። ዑራኤል ማለት ትርጉሙ የብርሃን ጌታ፣ የብርሃን አምላክ ማለት ነው። ቅዱስ ዑራኤል ከሰባቱ ሊቃነ መላእክት አንዱ ሲሆን ከፍጥረት ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። በመሆኑም መጽሐፈ ሄኖክ እንደሚገልጸው መባረክት ለጥጋብና ለበረከት እንዲበርቁ ነጎድጓድም ለሰላም እንዲሆን ያሰማራል። ምስጢረ ሰማይንና ሰማያዊን እውቀት ሁሉ ለሄኖክ የገለጸለት መልአኩ ቅዱስ ዑራኤል ነው። የፀሐይን የጨረቃን የከዋክብትንና የሰማይ ሰራዊትን ብርሃን የሚመራው ይኸው ገናና መልአክ ቅዱስ ዑራኤል ነው። መጽሐፈ ሄኖክ ምዕራፍ 28 ከቁጥር 13 መድኃኔ ዓለም ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ የተቀብሎ በብርሃን መነሳነስ በዓለም ላይ የረጨው ይኸው ገናና መልአክ ቅዱስ ዑራኤል ነው። ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊውን ምስጢር የገለጠለት መልአኩ ቅዱስ ዑራኤል ነው። እውቀት ተሰውሮበት ለነበረው ለኢትዮጵያዊው ሊቅ ለአባ ጊዮርጊስ ዘጋስጫ በመቤታችን ትእዛዝ አማካኝነት ጽዋ ጥበብን አጠጥቶ ሰማያዊውን ምስጢር የገለጠለት ይኸው ቅዱስ ዑራኤል ነው። ዑራኤል የተባለ መልአክ ሊረዳኝ መጣ። መጽሐፈ ዝራሱቱኤል ምዕራፍ ሁለት ከቁጥር አንድ አምላካችን እግዚአብሔር የሕይወትንና የይቅርታን ዝናም በምድራችን ላይ ያዘንብ ዘንድ፣ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን የሚለምን መልአኩ ቅዱስ ዑራኤል ነው። ሊቁ አባ ጊዮርጊስም በመላኩ አማላጅነት እጅግ ብዙ ድርሰቶችን የደረሱት መልአኩ ጽዋ ሕይወትን ካጠጣቸው በኋላ ነው። በመጀመሪያም አባ ጊዮርጊስ የተወለዱት በቅዱስ ዑራኤል አብሳሪነት ነው። በቅድስት ሀገራችን ኢየሩሳሌም ያሉ ታላላቅ ገዳሞች የተመሰረቱት በዚሁ በመላኩ በቅዱስ ዑራኤል መሪነት ነው። መቤታችን በተሰደደች ጊዜ መንገድ መሪ የነበረው ወደ ግብፅና ወደ ኢትዮጵያ ስትመጣ ሀገራችን የእመቤታችን አስራት ሀገር እንድትባል የመራ ይህ መልአኩ ቅዱስ ዑራኤል ነው። ቅዱስ ዑራኤል በዓመት ሦስት ጊዜ አበይት በዓላት አሉት። አንደኛው ጥር 22 በዓለ ሲመቱ፣ ሁለተኛው መጋቢት 27 የጌታችንን ክቡር የሆነ ወርቀ ደሙን ለዓለም የረጨበት ሐምሌ 22 ቀን ቅዳሴ የቤቱ የሚከበርበትና ለነቢዩ ዕዝራ ሱቱኤል የእውቀትን ጽዋ ያጠጣበት ዕለት ነው። ይህ ገናና መልአክ እውቀት ለተሰወረባቸው ምስጢር ለረቀቀባቸው ምስጢርን የሚገልጥ መልአክ ነውና በእውነት እውቀት ለተሰወረብን ምስጢር ለጠፋብን ይህ ገናና መልአክ ለሁላችንም ማስተዋሉን ጥበቡን ያድለን። ከመልአኩ ረድኤት በረከት ይክፈለን። ይቆየን።